አዎ እንደሱ ነው። አልጋለሁ አልጋለሁ አልጋለሁ ሰላም ሰላም፣ ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም ምርጥ ምርጥ ቪዲዮዎች እንመለከታለን። ሀሳብ አስተያየቶቻችን እየሰጠን አብረን ቆይታ እናደርጋለን። በቅዳሜና በእሁድ በጣም ምርጥ ምርጥ ነገሮች ነበሩ፣ ተመልክተናቸዋል። እነሱን ደግሞ ለእናንተ ማጋራት አለብን፣ ሀሳብ አስተያየቶቻችን መስጠት፣ ሪላክስ ማድረግ ባለብን ደግሞ ሪላክስ እናደርግባችኋለን። እናንተም ደግሞ እስከ መጨረሻ ድረስ እየተከታተላችሁ ኮመንት መስጫው እየናንተ ኮመንት ላይ ሀሳብ አስተያየቶቻችሁን መጻፍ እንዳትረሱ፣ ቪዲዮ ላይክ አድርጉ እንደ ሁልጊዜውም ጊዜውም እንደምለው በሰሜን በደቡብ በምስራቅ በምዕራብ ለሚራቡ ለሚገደሉ ወገኖቻችን ፈጣሪ ድረስላቸው። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ሰላምን መስበክ የሁላችንም ግዴታ ስለሚመስለኝ ነው። በዛሬ ቪዲዮቻችንም እንደምትዝናኑ ተስፋ አድርጋለሁ። ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ሁልጊዜም ቤተሰብ እንድትሆኑ ጋበዝኳችሁ። የትም የትም እንዳትሄዱ ወደ ቪዲዮ እንሂድ

በሴቶች ታሪክ የመጨረሻው ግብዣ ሔዋን አዳምን ጸበለሱን እንዲበላ የጋበዘች ሆኖ ይላል። እሺ፣ ከዛ በኋላ እሱንም ሴጣን አሳስቶን እንጂ መቼ የማትጋብዘውም ነበር። መጥፎ ነገር ራሱ አይጋብዝም። ሴ ከዛችን ጅማት ፉል ስቆ ያለት ቪዲዮ ለቃለች ቲክቶክ ላይ ኮሜንት። ዘንድሮ መንግሥት በምን እንደሚያስር አይታወቅም። ሚስጥር አወጣህ ብሎ እንዳያስር ማስረጃ ነህ እኮ ለኑሮ ውድነት

ተያያለነ እያሉ ነው። ይምጣ ይምጡ። እንደ ቀበሌ የሚያዝናና እንደ እድር የሚያዝናና አለ። እንደ ዘላለም ለዘላለም ይኑሩ እድሮች፣ የምሬ ነው የምላቸው ይቺ አሜት ምናምን በቀ ድራማ ትቀረጽ። በጣም ፈኒ ነገሮች አሉና ለዘላለም ይኖሩልን ድሮች። ጀግና ነኝ እያለ ነው። እስኪ ቪዲዮ ላሳያችሁ እና ኮመንት አብረን አነባለን። ከውስጥ ወደ ውጭ ነው እንዴ መቱሽ? እንዲ ወደ ውጭ በጣም አብጠዋል። ሁለት ቀን ተዘብዝፎ ያደረ ባቄላስ መሰሉሽ?

ወደ መጀመሪያ ታሪካችን እንገባለን። ሀይ ልዬን ልዩዬ፣ ኮንግራቹሌሽንስ። ወደ ታሪኬ ስገባ ትንሽ ረዘም ሊል ይችላል፣ ግን በሻልኩት አልቅም አጠራርጌ እነግራችኋለሁ።

ጎበስካባ ነው። እኔ የሴት ልብስ ለድራማም ቢሆን የሚለብስ ሰው በጣም ነው የሚከብደ። ራሜና ሁድ ከነበሩት መካከል ጉማ አዋርድ ነበረ። ጉማ አዋርድ በተከታታይ ቃል ኪዳን ጥበቡ አሸንፋለች። አምናም እሷ ነበረች ተሸናፊ፣ ዘንድሮም አሸንፋለች። በተከታታይ ግን እንዴት ነው? አዎ፣ ብትችል ነው። በነገራችን ላይ አስተያየት ለመስጠት አይደለም። በጣም መነጋገሪያ ጉዳዮች አሉ። እስኪ የተወሰኑ ቪዲዮ ያልጠበቀ መረጃ አሁን ከጉማ ዋርድ ወጥቷል ማለት ነው። በዚህም መሰረት ትላንትና አስራ አንደኛው የዋርዱ ሽልማት መከናወኑ ይታወሳል ማለት ነው። በዚህም እነማን ምን አሸነፉ የሚለውን እናያለን። የዓመቱ ምርጥ ወንድ ተዋናይ በሚል ዘርፍ ናታይ ጌታቸው አሸንፏል። በሴቶች ደግሞ ምርጥ የዓመቱ ሴት ተዋናይ በሚለው ደግሞ ቃል ኪዳን ጥበቡ አሸንፋለች። እንዲሁም ደግሞ ምርጥ ረዳት ተዋናይ በወንድ በሚል አንኤል ሀብታሙ አሸንፏል። በተመሳሳይ ዘርፍ ደግሞ ምርጥ ሴት ተዋናይ የምት በሚለው ዘርፍ ደግሞ ማርታ ጎይቶ ማሸንፋለች ማለት ነው። የዓመቱ ምርጥ ፊልም ጥቁር አደይ የተባለው ፊልም ያሸነፈ ሲሆን ብዙ ሽልማቶችን በማሸነፍ ደግሞ ጥቁር አደይ በአምስት ዘርፍ አሸንፏል ማለት ነው። እንደዚያ የፈጣን መረጃ የደረሰች ፎሎ ላይክሽ ሙሉ አለም በጣም ነው የምትወዳት። ቃል ኪዳን ከአርቲስቶች ውጭ ውስጥ የምታገባ አይመስላቸው። በተለይ ከተሄዲ ጋር የሚጋቡ ነው የሚመስለኝ። ዝም ብዬ ሳስበሽ ይሁን ተጋቡ አላልኩም። ሌላ ነገር እንዳትሉ። ጉማ አዋርድ ሲካሄድ በነገራችን ላይ በጣም ብዙ ነገሮች ክስተቶች ነበሩ። በተለይ አድዋ ሙዚየም ውስጥ እንደመካሄዱ የራሱ የሆነ ህግ አለው። አድዋ ሙዚየም እንደተባለው እንደሰማነው ከሆነ ወጣ ያሉ ልብስ ለብሰው የሄዱ ሰዎች ነበሩ፣ እንዳይገቡም ተደርጓል። እንዳንገባ ገባ ተደርግናል። ልብስ ቀይረንም ገብተናል አሉ ሰውጭ የአክትረሶች የዘመን ጋፕና የችሎታ ጋፕ በጣም ሰፊ ነው። በዛው ልክም ደግሞ ራሳቸውን ያሳዩበት የተለያዩ አለባበሶችን ስመለከት ግሩም ኤርሚያስን እና አማኑኤል አብታሙ እ አሁን ካሉት አርቲስ ድርጅቶች ቶፕ በጣም ጣሪያ ነኩ ናቸው ብዬ አስባለሁ። በሙያ በቃ ማኑዌል ሀብታሙ በግጥሞቹ ይታወቃል፣ በትወናው ይታወቃል፣ በትወናው አንደኛ ነው። አሁን ካሉት ወንዶች ጋር የሚፎካከሩ አይመስለኝም። ሽልማት በጣም በብዛት ይገባቸዋል ብዬ ከማስባቸው መካከል ከወንዶች እነሱ ናቸው። ምናልባት ፊልም ላይ ይሰሩ ይችላሉ በዚህ አመት። ጭራሽ አይደረግ አይደረግም። እንደዚህ ዛሬ ጉማ አዋርድ ትኬት ደርሶኝ ሄድኩኝ ማለት ነው ወደ ጉማ አዋርድ ከዛ በኋላ ገና መግባቴ ነው ገና ሰዎቹ ዩ ሉክ ቤሪፉል ላይክ እነሳ ነገር ከዛ ኦኬ ምናምን ብዬ ገና መግባቴ ነው ብያቸዋለሁኝ ቪዲዮ አልሰራሁም አንድ ሁለት ቪዲዮ ምናምን ዋክ እያለ እኮ ገና እየሞከርን ነበር እና ቪዲዮ እንኳን አልሰራሁም ደና ቪዲዮ ከዛ ማናጀሩ ኮንታክት ላያደረግ ይፈልጋል ነ ምናምን አለኝ እና ነገር ከዛ ሲሄድ እንደዚህ ለብሶ እዚ ዋርድ ላይ አቴንድ ማድረግ የሙዚየሙ ህግ ነው አይፈቅድም አድዋ ዜሮ ዜሮ ነው ያለሁት እና አይቻልም አሉ ማለት ነው። እኔ ብቻ አደለውም ከኔ ጋር አንዱ ሁለት ሴቶች እንደዚህ ተብለዋል። የእነሱ ኖርማል ልብስ ነው እንደውም እና ለምን ለምን ካልቸራል ነው ሉክ አት ማይ ሄር ምናምን ነገር ካልቸራል ነው። ለምን ነው ወይስ እዛ ጋር የሚወዱ አርቲስቶች ምናምን ነገር እኛ እናዛቸዋለን። ሞር እኛ እንደምቃለን። እንደዛ ነው እኛ ሞር እንዳንደምቅ ነው ኢቨንቱ ላይ አልገባኝም። እና ላይክ አልገባኝም። አይደረግም ቀይሪ ብለውኛል። አሁን ልብስ እቀይራለሁ ይሄ ፖስት ካደረኩላችሁ በኋላ ኦልሬዲ በዛኛው ፖስቴ እንቀጥላለው ማለት ነው። በጣም ያበሳጫል ስላችሁ በጣም ማለት ነው። ፖስት አድርጌላችሁ ነበረ ለውሴን አስቀይረውኛ ከባገር ቤተሰቦች ሰው ፖስታችንን በዚህም እንቀጥላለን ማለት ነው። ብዙ ነገር እንሰራላችሁ። ብዙ ነገር ነበር ዛሬ ታሰበው አልሆነም። ጸጉሪ ብቻ ነው እንደነበረ ይቀበለው፣ ሌላ ሁሉም ነገር ተቀይሯል። ሰው በዚህ አውትፒት ቤት እንሰራላችኋለሁ ማለት ነው። ደብሮኛል። በጣም ነው የደበረኝ። ቆይ ቆይ፣ በነገራችን ላይ ትላንት ጉማ ዋርድ የሚባለው ነገር ላይ ሁለት ሰው ብቻ ነው ለኔ ያሸናፊው፣ ሌላው ኮተት ማለት። ያው እንደሚታወቀው ይሄ ለሳምንት የሚዲያ ሽፋን ለመሆን መነጋገሪያው እኔ ነኝ ወይም አንተነ በሚለው ነው የመጡት። ይሄ በየአመቱ እንደተለመደው ግን ሁለት ሰዎችን ደርባባ ናቸው፣ በጣም ሁሉ ሰው አድናቂዎች ናቸው። በጣም የሚገርም ችሎታ፣ ስነልቦና ነጋ ደግሞ አለባበስ ስታይል ድሩም እርምያስ እና ረማን ነው አረባን ነው አማኑኤል እነሱ ናቸው በጣም ያስደሰቱኝ፣ ያስገረሙኝ ያሸነፉት ለኔ። በዚህ የጉማ አዋርድ ላይ ሁለት በጣም አስገራሚ ነገሮች እና ቀልቤን ሳቡ ነገሮች አሉ። ከእሱ መካከል የአለባበስ ጉዳይ ልጅቷን ይህ ካልቸራል ነው ምላ አድዋ ሙዚየም ማለት የኢትዮጵያውያን ድፍን ኢትዮጵያውያን በጣም የድል ተምሳሌት አድዋ በመግለጽ እንዲህ ለአዲስ ተወላጅ ልጅ ካልሆነ በስተቀር በህይወት ያላችሁ ሁላችሁ አድዋ ነው የምታውቁት ነው። አድዋ ሙዚየም ሲገባ እንዴት ነው የሚገባው? እንደዚህ ለብሶ በጣም ሌሎች ኮተት ናቸው ያለው። ይሄ ወንድማችንም በጣም ያስማማኛል። እነ ግሩምና አማኑ የለብታሙ ግን የለበሱት ቦታውን የሚመጥን ስለ ቦታው የሆነ ነገር ፍንጭ የሚሰጥነው ጉዳይ ነው እና በጣም ድንቅ ናቸው። በጣም ሌላኛው ሁለተኛው በጣም ትኩረት ይሳበው አድዋ እንትን ጉማ አዋርድ መዘጋጀቱን በጣም ሽፋን አላገኘም ሚዲያ ላይ አልታወራም። ብዙ ሰው ሳይሰማ ነው የደረሰው። እና ሚዲያም በአግባቡ መጠቀምና በአግባቡ ማስታወቅ ጥቅሙ ይሄ ነው። በብዛት በብዛት በጉጉት እየተጠበቀ ያለው ከጉማ አዋርድ የበለጠው ቲክታክ ክሬቲቭ አዋርድ ፊልም ነው የሚሻለው ሰግጥ ነው ምሻል ሴፎኒ ቢስ ማታ ምሽት ይጠበቅ ነበረ። ከዚህ ጋር ተያይዞ ቲክቶከሮችን ማስታወቅና ራሳቸውን እንዲያስታወቁ እድል ሰጥቷቸዋል። ከዚህ ጋር ተያይዞ አሁንም ሴፎን የሚቃውሙ ሰዎች መቆም አልቻሉ። ዛሬም ሴፉ ፋንታውን አንድ ሚስጥር አወጥቷል ማለት ነው። እሱም የሴፉ ፋንታውንን ሾው ዋና ስፖንሰር ማለት ነው ቲክቶክ ክሬቲቭ አዋርድ አዘጋጆች ናቸው ማለት ይህ ማለት ሴፉ ፋንታውን ያላቸውን ይታዘዛሉ ማለት። ስለዚህ እናንተ ቮት ማድረጋችሁን እንዳይረሳ ቮት አድርጉ። አሁንም ባይዘው ወይ በፈኒ ዙሪያ ዶሚኔት ቀርቧል ማለት ነው። ዱዱ ዶሚኔት ቀርባለች። ያው በዛ ዙሪያ ዶሚኔት እንደምበላው አረጋግጡ። ሌሎቻችሁ ያው እንግዲህ እንደሌላችሁበት ላረጋግጥላችሁ ወዳለሁ ማለት ነው። ግን ቮት አድርጉ። የህዝብ ድምፅ ይታይ። ቮት ካውንቱ ከሳምንት በኋላ ሀይድ እናደርገዋለን ብለዋል። ለዚሁ ለሌብነታቸው ነው ሀይድ የሚያደርጉት፣ ለማጭበርበር ማለት የስ አንፋታችሁ እውነቱን አምናችሁ ሌባ እንደሆናችሁ አምናችሁ ትሰጣላችሁ። በቃ ይሄ ስልክ ነው ስትለው ሰው እረ ዳቦ ነው ምናምን ብሎ ለመግመጥ የሚንጠራራ ህዝብ ነው ያለው። ስፖንሰር የሚያደርጋችሁን ሰው እንዴት ልታዙት ትችላለህ? እኔ የሆነ አይጋጭባችሁን በጣም ይጋጫል። እንደዚህ አይነት ብቻ ያው የሚቀበል አይምሮ የሚረዳ አይምሮ ይስጣለው። ላይ ዛሬ ሰይፉ ሾው ላይ ኃይሉ ቀርቧል። ኃይሉ በስማ እኔ ሂ ኢዝ ላይክ ዋን ኦፍ ማይ ፌቨሪት ማይ ፌቨሪት አርቲስት ፈጣሪ ብሎልህ አልበምህ የልፋተን ያክል በደንብ ይሳካል። በቃ በጣም በደንብ ይሳካል ይለፍልህ እ አሁን ለሱ አይደለም እንደው፣ እነዚህን ሰዎች አሁን በቃ በአጠቃላይ ጃኖዎችን ልክ ስታቀርቧቸው፣ በቃ ስለ ጃኖ አጠይቋቸው። በቃ ተበትነናል ብለዋል፣ ተለያይተዋል ራሳቸውን ለመቻል እየሞከሩ በቃ እህ እህ ጃኖ ተለያያችሁ አይደል? ማን ነው ሌባው? ሌባው ማን ነው? ይሄ ድራም የሚመጣ የነበረው ድራም የሚ ሌባ ይመስላል ሲጀምር ፀጉሩን፣ ይሄ ወይስ ጊታሪስት እሱ ጥሩ ነገር ሲናገር ሰምቼው አላውቅም። ስለ ፕሮባብሊ ለነዚህ ሰዎች ጃኖ ባንድ ማለት ለነዚህ ሰዎች እቺ ጸድዮ አቸከስ አለች አይደል ድሮ ቃጻን ሕጻንያለች በቃ ግልብ ትሰጣለች ምናምን በለም በቃ አሪው ያርጋ ምትሰጥ በቃ ምትወዳት። ከዛ ግን ሰፈር ውስጥ እቃው ጠማማኑ ብላ ብላይ የተናገረችው ከዛ በኋላ ሁሉም ሰው ሲያገኝ ጠሜ እህ እንዴት ነው ጠሚ ተስተካከለ አልተስተካከለም? ማለ በአቡል ሄር ሽልማት ስምንት ሚሊዮን ብር አግኝተዋል። የረምዚ ሪል ስቴትን አንድ ሚሊዮን ፎሎወር በማስገባት እዚያ ፕሮግራም ላይ ነው የጉዳይ በጣም ስሜታቸው ተነክቶም ተመልክቻቸዋለሁ። አግባ ስሜቷን ተመልክቷ። ይሄ ገንዘብ እኮ ጆ አይገባም፣ ግን ለእርዳታ ድርጅት ምን ያክል ልብ እንዳላቸው ምን አይነት ልብ እንዳላቸው የሚያሳይ ምን ብንለው ነው የሚሻለው? ጎበዝ እንደዚህ ነው የሚሄደው እ ሰግጥ ቻልኝ ስለሆነ ምን

የምልሽ ኤክስትራ አለ። ኤክስትራ ሊያውም ሁለት ነው። አዎ፣ ጽድት ያናልጋለህ እንዴ? አዲ አንዱ ነው። በቃ በሴክስ ኩሉኝ። እሺ፣ እንዴት ዋላችሁ? ዘ በሽት ልኝ። ኧረ ይሄን ቪዲዮ ስሰራ ሰውን ለመንቀፍ ወይም ደግሞ ሰውን ለመንቋሾች ፈልጌ አይደለም። ፖሊስ ተረዱኝ ማለት ነው እና እስኪ ቪዲዮን ሰምተን እንመለስ። ጥባተኛው ገላ ተቀጣ ተማረ። ዛሬም ጡምኛ ነው ሲያስብ አደረ። አንተ ማለት ከቀረ ሰመረ። እና ቤተሰብ ሙዚቃው እንዳያችሁን ነው ይሄ እያለ ከዚህ የሚሰራ ሙዚቃ አይደለም። ይሄ የምናየው ሙዚቃ ማለት ነው። ከዚህ እኔ ባለሙያ አይደለሁም ግን አ የሚባል ነገር አይደለም። ሙዚቃ በጣም ረጋ ያለ ደስ የሚል በብዙዎቻችን ልብ ውስጥ ያለ ሙዚቃ ነው እና በተረጋጋ እና ጥሩ ስልጠና ባለው ሙዚቃን ስላገኘን ብቻ አንስተን መስፈን እንደሌለብን እና የተማርኩት እዚህ ጋር አመሰግናለሁ። ይሄን ለማለት ነው እንበለው እስኪ እኛ ጥፋተኛው ገና ተቀጣተ ማረ ዛሬም ጾመኛ ነው ሲያስብ አደረ። አንተን ማየት ከቀረ ሕይወት ምኑ ሰመረ የእኔ ሕይወት ያለ አንተን አይደምቅም ባዶ ነው። ስም የለኝም እኔ ከጠሩኝ ባንተው ነው።

ምንነዋል አዋቂነት ያሳየኝን መከራ እኔ ነኝ የማውቀው። ኧረ ቀላል ያልተፈለገ ሰላምታ ሰላም በለን ሰላም በለን ምናምን ለመኩራት አይደለም፣ ግን በቂ ዝግጅት ሳይኖራችሁ እንደኔ ዝነኛ አትሆኑ፣ ዝና በሄደበት አትሄዱ ብዬ ነው። ምን የሚደብር ነገር አለ? ምን የሚያስጠላ ነገር አለ? ቆይ እኔ ሀብታሞችን ምናውቅ፣ ለምንድነው እንደዚህ የሚታጃጅሉን? እንደዚህ እያላችሁ ጊዜ እኔ እና እኛ እናንተ ጋር ለመድረስ ስንት ድንጋይ እንፈደቅላለን ስንት ቦታ ወጥተን እንወርዳለን፣ እናንተ ቦታ እንደርሳለን ብለን አ ሀብታም ሆነ ሀብት ጭንቀት ነው ያረግልሃል፣ ኦቨር ሀብት ምናምን ትሆናላችሁ። ሀብታም ዝነኛም እንዳንሆን ደግሞ ምን ያደርግልሃል? ዝነኛ እኮ መሆን ጥሩ አይደለም፣ ነፃነት ይነፍጋል ምናምን። ተው አታጃጅቡን። እኛ እናንተ ቦታ ለመድረስ ብዙ ነገር እንጥራለን፣ ግን አልሆነልን ሞኝ ብታረጉን አድሞ እሷን ደሞ ስትሰሪ ትንሽ እንዲህ አታወዛውጃ፣ ያዛርገች። ዳምፔ አምጥታችሁ ጭራሽ አሁን ልብስ ትቀይራለች። በዛው ነው የቀጠለችው ነው። ፕሮግራሙን አላየሁም። ቀንጨብ ተደርጎ ቲክቶክ ላይ የተጫነው ነው ያየሁ። አዎ ሲል ግን ሌላ ነገር ነው የመሰለኝ። ላ ማለት ነው። ኢንተርቴንመንት ቲቪ ቻናሎች ብዙ አሉ። አርቲስት ቲቪ አለ፣ ቻናል ዋን አለ፣ ኢቢኤስ አለ። ቻናል ዋን ላይ ያሉት ኢቢኤስ የነበሩ ናፍቆትና ሊያሉ ያሉ ኢቢኤስ ኢቢኤስ ነው። አርቲስት ቲቪ ደግሞ ያው አርቲስት ቲቪ እድሄ በጣም በቃ ጥበብ ከፈለግ አርቲስት ቲቪ ነው የምትከፍተው። ጋዜጠኛ ናፍቆት ትዕግስቱ እና ሊያ የሆነ ጥያቄ የተያየቁ ነበረ። ጠፍተዋል። ከእኛ ከሴቶች ጋር እየኖርን ያለን መስሎን ነበር። ጠላ እናንተ ለምን ታጥባላ? ብዙ ጊዜ አረፋውም የሻምፖ አረፋ ነው። ይችን አያቶቻችን ቢሰሟት በቀበቶ ለጥልጠው ለጥልጠው ነበር የሚተዋት። አማራውን በማንነቱ ለይታቸው አትግደሉት፣ የምለው ገና ነው። አማራው ገና ኢትዮጵያ ውስጥ ብታምኑም ባታምኑም ልብስ ያለበሳለ እንጀራ እንዴት መታሰስ ምጣድ መታሰስ እንጀራ ሲጋገር የማያውቅ ማህበረሰብ አለ። ዶሮ ወጥን አማራ ነው ያስተማረው። ለዓለም ሕዝብ ዶሮ እንድትበላ ያደረገ አማራው ገና፣ ብዙ የሚያስተምረው ያልተነካ ብዙ ነገሮች አሉ። አያቶቻችን ያስተማሩት እንዳለ ሆኖ አሁንም ብታምኑም ባታምኑም ገና ብዙ ስራ አለበት አማራው። በማንነቱ ለይታችሁ አትግደሉት የምለው ሁሌ የምጮኸው ይሄ የኢትዮጵያ ማህበረሰብ ገና ነው። ብታምኑም ባታምኑም ልብስም ያለበሳል አይደለም። ጠላ እንዴት እንደሚጠመቅ የማታቅ ሴትዮ መምጣቷ እንዳይገርማችሁ። ዋናው መማሩ ነው። ማንም የሚያስተምር ግን የሰው ልጅ በሙሉ ቪዲዮ መግቢያ ላይ ተናገር ያለው ሰላም ይስተው ለሁሉም። ዋናው ማወቁ ነው። ግን እናንተ ለምን እንዴ? የሊያ ጠላ አረፋ አለው ምናምን፣ የሻምፖ አረፋ ነው እንዲህ ያለው። ኧረ ተይ ተይ ሊያ ተይ። ደግሞ ቪዲዮ ምን ሰራ? ሰዎች ይገባናል፣ ለምን እንደዚህ አይነት ጥያቄ እንደተነሳችና መልሶ እንደተመለሰ የወድንብ ወዲዘን ግን ተማሩ ደንብ ተማሩ። ክሬዲት መስጠት ላለባችሁም ሰው ደግሞ ክሬዲት መስጠት አለባችሁ። ሌላኛው ሰር አንዳንዴ አጋጣሚዎች በቀ ሰርግ፣ ድግስ፣ ሽምግልና ወይ ደግሞ ትዳር ያመጣለ ለፍናን ድሮ ግን ትዳር እድልን የሰጣት የእሱ ባለው ዘፈን ላይ ማሬ ማሪ ያለችውን ዘፈን ላይ እዛ ላይ አይተዋት ነው ዛሬ ሽማግሌ ላከው የሚባሉ ሴፉ ላይ ሰማ አርቲስቶች ያልተገኘ አርቲስት የለም። ይሄ ሽምግልል ነው፣ ሰርግ እንዳይመስላችሁ። ሰርጉ ለካሚንግ ሱን ነው የተባለ። ግን ዴይሊ ደግሞ ቤቢ ፌስ ነች። እኔ የሚገርም የእሷ ፊት አረማማ አንጠባጠቡት በሉ፣ ለብሔራዊ ቡድን አስመረጣችሁ። ሰዎች የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበረ። ዘናፍታ እንዳላችሁበት ተስፋ አድርጋለሁ። ቪዲዮ ላይክ ካላረጋችሁ ላይ ላይክ አድርጉ፣ ቻናሉንም ሰብስክራይብ አድርጉ። ሁለተኛ ቻናላን ኮመንት ላይ ችቃ ትናንት ቪዲዮ ልቅ ነበረ። እሱንም ገብታችሁ እንድታዩት ነው። ቀጣይ በምርጥና በተሻለ ቪዲዮ እንገናኛለን።